እንዴት ዋላችሁ የተከበራችሁ ተመልካቾቻችን አሁን ከቀኑ ስድስት ሰዓት ሆኗል ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ለሁለት ሰዓታት የሚያቆዩትን የሀገር ውስጥና የውጭ ዘገባዎች አካቶ አሁን ተጀምሯል አብራችሁን ልትቆዩ በአክብሮት ነው የምንጋብዘው ዜና ኢትዮጵያን እየመራን ደግሞ መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር ቆይታ እናደርጋለን በቅድሚያም አርእስተ ዜናዎቹን እናስቀድም የኢትዮጵያ ኢኮኖሚ ከግብርናው ዘርፍ ወደ ብዝሃ ዘርፍ ኢኮኖሚ እንዲሸጋገር የተነደፈው ፖሊሲ ውጤት እያሳየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ህብረ ብሔራዊነት ተጠናክሮ እንዲቀጥል የዜግነት ኃላፊነታቸው እንደሚወጡ የሆሮ ጉድሮ ወለጋ ነዋሪዎች ተናገሩ። በአማራ ክልል ከ52 ሚሊዮን ኩንታል በላይ የመስኖ ሰብል፣ አትክልትና ፍራፍሬ ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። ከውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው አቻቸው ጂጂፒንግ ጋር ስኬታማ ውይይት ማድረጋቸውን አስታወቁ የሚለውን ይዘናል። እነዚህንና ሌሎች ጉዳዮችን እያነሳን በዜና ኢትዮጵያ በያላችሁበት ከእናንተ ጋር ቆይታ እናደርጋለን። የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችን ከተለያዩ የሀገሪቱ አካባቢዎች በቆይታችን ይቀላቀሉናል፣ መረጃዎችን ያጋሩናል። ወደ ሲዳማ ክልል ሀዋሳ እንሻገራለን። አስረሳ ወገሼን በዛ እናገኘዋለን። ነጻ የአይን ሕክምና እየተሰጠ ይገኛል በእስራኤላውያን የህክምና ባለሙያዎች ይህንኑ በተመለከተ ተጨማሪ መረጃዎችን በቆይታችን ያጋራናል። ሳምሶን ገድሉም እንዲሁ በቢዝነስ ዘገባችን ከኛ ጋር ቆይታ ያደርጋል። የአፍሪካ ትልቁ ኤግዚቢሽን መከፈትን በተመለከተ ጋዜጣዊ መግለጫ ተሰጥቷል። ኤግዚቢሽኑ ምን መልክ ሊኖረው ይችላል የሚለውን ጉዳይ መረጃዎችን ያጋራናል። መቅደስ እንዳለንም በተመሳሳይ በቢዝነስ ዘገባ እናገኛታለን። የአዲስ አበባ ንግድ ዘርፍ ማህበራት ንግድና ኢንቨስትመንትን ማስፋፋት በሚቻልባቸው መንገዶች ላይ ከተለያዩ የመንግስት አካላት ጋር የውይይት መድረክ አካሂዷል። ይህንኑ መድረክ ተከታትላለች መረጃዎችን በቢዝነስ ዘገባ መርከባችን ታቃራናለች። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ የቢዝነስ እና የስፖርት ዘገባዎችም ተካቷል። ለቢዝነስ ዘገባዎች ወይንሸት ደጀኔ፣ ለስፖርት ዘገባዎቹ ደግሞ ሰለሞን አባቡ ይጠብቁባቸዋል። ተመልካቾች በዛሬ ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት የግሉን ዘርፍ ኢንቨስትመንት ተሳትፎ ለማሳደግና ከመንግስት ጋር ያለውን ትብብር ለማጠናከር ያለመ መድረክ በአዲስ አበባ እየተካሄደ ይገኛል። እንዲሁም የአፍሪካ ፋሽን ሳምንት በአዲስ አበባ እየተካሄደ ነው። እነሱንና ሌሎች የተመራረጡ የቢዝነስ ዘገባዎችን ከሀፍታ በኋላ መልሳለን ወይም ሸደጀን እስከዛው መልካም ጊዜ ጠናስትልን። ተመልካቾች በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮች መካከል በሲቪ ኢትዮጵያ ፕሪምየር ሊግ ሶስተኛ ሳምንት ቅዱስ ጊዮርጊስ፣ ሀዋሳ ከተማና ፋሲል ከነማ ተጋጣሚዎቻቸውን አሸንፈዋል። እንዲሁም በእንግሊዝ ካራባዎ ዋንጫ ማንቸስተር ሲቲ እና ቼልሲ እንዲሁም ተጋጣሚዎቻቸውን አሸንፈው ወደ ቀጣዩ ዙር አልፏል። ሊቨርፑል ደግሞ ከውድድሩ ተሰናባች ሆኗል። እነዚህንና ጭማሪ ጉዳዮችን በቆይታችን እንመለከታለን። አብራችን ቆዩ። ወደ ቀዳሚው ዘገባ እንሻገራለን። አብራችን ሁኑ። የብልጽግና ፓርቲ ዓመታዊ ስልጠናውን ማካሄድ ጀመረ። የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠናውን ማካሄድ ጀምሯል። በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ስልጠናው ለሚቀጥሉት አስር ተከታታይ ቀናት እንደሚሰጥ ተገልጿል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑንም ፓርቲው አስታውቋል። በስልጠናው ከ2 ሺ በላይ ከፌዴራልና ከክልል የተወጣጡ ከፍተኛ አመራሮች እንደሚሳተፉም ነው የተገለጸው። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶች የሚካሄዱ መሆኑን ከፓርቲው የማህበራዊ ትስስር ገጽ ያገኘ ነው መረጃም ያመላክታል። በኢትዮጵያም ኢኮኖሚው በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዛ ዘርፍ ኢኮኖሚ እንዲሸጋገር የተነደፈው ፖሊሲ ውጤት እያሳየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ይህም በመንግስት ብቻ ተይዘው የነበሩት መስኮች ለግሉ ዘርፍ ክፍት ከመደረጋቸውን ባሻገር ፍትሐዊ የኢኮኖሚ ጠቃሚነትን ለማረጋገጥ መሰረት የጣለ ሆኗል። ዋለልኝ ታምር በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል። በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቆይቷል። አሁን ላይ ግን ተቀይሮ ወደ ብዝሃ ዘርፍ ኢኮኖሚ እንዲሸጋገር ተደርጎ እየተሰራበት ነው የኢትዮጵያ ኢኮኖሚም ከነጠላ የእድገት ዘርፍ ወደ ብዝሃ ኢኮኖሚ መሸጋገሩ የአገሪቱ ኢኮኖሚ በአዲስ የታሪክ እጥፋት ላይ እንደሚገኝ ማሳያ መሆኑም እየተገለጸ ነው በዚህም የኢንዱስትሪ የማዕድን የቱሪዝምና የዲጂታል ዘርፎች ዋነኛ የልማት ምሰሶች ተደርገው ተለይተዋል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከልም አንዱ ይኸው ብዝሃ ዘርፍ ትብብርን የተመለከተው ጉዳይ ነው በዚህም የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝሃ ዘርፍ እንዲሸጋገር የተነደፈው ፖሊሲ ውጤታማ ሆኗል ብለዋል። በዚህም በመንግስት ብቻ ተይዘው የነበሩ እነዚህ መስኮች ለግሉ ዘርፍ ክፍት መደረጋቸው ደግሞ ከፍተኛ ውጤት ማምጣቱን ነው የተገለጸው። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የድህነት አረንቋ በፍጥነት ሊያወጣን አይችልም። ብዛሃ ዘርፍ እና ብዛሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንዳለ ሁላችሁም የምትገንዘቡት ጉዳይ ነው። የ73 በመቶ የተመዘገበበት የግብርናው ዘርፍ እንኳ በስንዴና በሩዝ ምርቶች እንዲሁም በፍራፍሬና ሌማ ትሩፋት በሌሎችም ምርቶች ኢትዮጵያ ከፍተኛ ገብ በት ነው። በኢንዱስትሪው ዘርፍም በኢትዮጵያ ታምረት ንቅናቄና ነፃ የንግድ ቀጠና በመፍጠር ኢንዱስትሪውን ማነቃቃት ተችሏል። ከሸቀጦች ወጪ ንግድ ባሻገርም ገቢ ምርቶችን በሀገር ውስጥ በመተካት በቢሊዮን ዶላሮች የሚቆጠር ገንዘብ ማዳን ተችሏል። በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የተሰሩ ያሉ ስራዎችና ሌሎችም የተጀመሩ ሜጋ ፕሮጀክቶች ሲጠናቀቁ ደግሞ ፍትሐዊ የሀብት ተጠቃሚነትን ከማረጋገጥም ባሻገር የኢትዮጵያ ኢኮኖሚ ላይ ተጨባጭ ለውጥ ያመጣሉ ተብሎ ይታመናል። ፍትሐዊ የኢኮኖሚ ተጠቃሚነትን ለማረጋገጥ ይህ ጅምር ከፍተኛ አስተዋጽኦ እንዳለውም ጠቅላይ ሚኒስትሩ አንስተዋል። የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሀሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናክረን የምንቀጥል መሆኑን ለመግለጽ እወዳለሁ። ኢኮኖሚው ወደ ብዝሃ ዘርፍ ያደረገው ሽግግር ብዝሃ ተዋንያንን ያሳተፈና ብዛት ተጠቃሚነትን ያረጋገጠ ሆኖ እንዲቀጥል ይህ ጅምር ተስፋ ሰጪ ሆኗል። ከዚህ ጉዳይ ጋር በተያያዘ የኢትዮጵያ ኢኮኖሚ እድገት ትንበያ ከዓለም አቀፍ ትንበያዎች ጋር ተቀራራቢ መሆኑን በአዲስ ቀን የሀገር ጉዳይ እንግዳ የነበሩት የኢትዮጵያ ኢኮኖሚክስ አሶሴሽን ፕሬዚዳንት ፕሮፌሰር ጣሰው ወልደሃና ተናግረዋል። እነዚህ አሁን የተመረቁት ፕሮጀክቶች አሉ የህዳሴ ግድብ፣ የማዳበሪያ ፋብሪካ፣ ሌሎች ኢንቨስትመንቶች እየተካሄዱ እየሰሩ ነው ማለት ነው። እና በአጠቃላይ የአስር ነጥብ ሁለት ፐርሰንት የሚያሳየው ኢኮኖሚ እንቅስቃሴ በጣም ከፍተኛ ነው። የሰው ሀይል ቅጥር እየተካሄደ ነው። ስርአት አሁን ቢለካ ከድሮ በጣም ይቀንሳል። ኢኮኖሚ በጣም እየተንቀሳቀሰ ነው ማለት ነው። ወደ ሰባት ነጥብ ሁለት አካባቢ ያድጋል ነው የሚለው የአይኤምኤፍ ትንተና፣ የእኛም አስር ነጥብ ሁለት ነው። ምንጊዜም ያለ ነው፣ የወርልድ ባንክና አይኤምኤፍ የሚተነብዩት በጣም ዝቅ ይላል የእኛ በጣም ከፍ ይላል። ይሄ ከድሮም ጀምሮ የቆየ ነው ግን ዘንድሮ ግን በጣም እየተቀራረበ ነው የመጣው። የኢኮኖሚ ትንበያ የሚያሳየው በዓለም ኢትዮጵያ የተሻለች መሆኑ ነው። አንዳንድ ሀገሮች እየቀነሱ ይመጣሉ፣ ግን የኢትዮጵያ ግን ከዚህ በተለየ መልኩ በየዓመቱ ጥሩ የሆነ ኢኮኖሚ ትንበያ አለ፣ ጥሩ እድገት አለ። የተገኘውን የኢኮኖሚ እድገት ለማስቀጠልም መሰረታዊ የሆኑ የኢኮኖሚ መዋቅሮችን ማሻሻል እንደሚያስፈልግ ጠቁመዋል። መሰረታዊ የሆኑ የኢኮኖሚ መዋቅሮችን ማሻሻል ያስፈልጋል። በተለይ እንደ መብራት ኃይል፣ ቴሌኮሙኒኬሽን የመሳሰሉትን ነገሮች ማሳደግ ያስፈልጋል። የባንኪንግ ሴክተሮች መጠናከር መቻን አለባቸው። እንግዲህ ያለን ሌፈር ፎርስ የተጠናከረ ቢሆንም ብዙ ስልጠና ያስፈልገዋል። የቴክኒክ እና ሙያ ስልጠና ተጠናክሮ በርካታ ቴክኒሻኖች፣ በርካታ ባለሙያዎች መውጣት ይኖርባቸዋል። ይሄ ሲደረግ ኢኮኖሚን ያጠነክራሉ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። በቀጥታ መስመራችን ላይ ተጨማሪ መረጃዎችን ወደሚሰጡን ሪፖርተሮቻችን ነው ደግሞ የምናልፈው። የእስራኤል የሕክምና ቡድን በአዋሳ ዩኒቨርሲቲ ሪፈራል ሆስፒታል ነጻ የዓይን ሕክምና አገልግሎት መስጠት ጀመረም። የሕክምና አገልግሎቱ ከተለያዩ የአገሪቱ አካባቢዎች ለመጡ የዓይን ሕክምና ፈላጊዎች ለአራት ቀናት የሚሰጥ መሆኑ ተገልጿል። የእስራኤሉ ማሻቭ የሕክምናና ምርምር ማዕከል በተለያዩ የዓለም ሀገራት ነጻ የሕክምና አገልግሎት የሚሰጥ ሲሆን በኢትዮጵያም አገልግሎቱን አጠናክሮ እንደሚቀጥል ተጠቁሟል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳ ወገሼ ከሀዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንደምን ላል። የህክምና ቡድኑ በሚኖረው ቆይታ ምን ያህል አገልግሎት ይሰጣል ተብሎ ይጠበቃል? ምን አይነትስ ልምድ አላቸው የሚለውን ጠቅለል አድርገህ መረጃዎችን አድርሰን። በጣም አመሰግናለሁኝ አሸናፊ በዛሬው ዕለት እንግዲህ የእስራኤል የህክምና ባለሙያዎች ቡድን በሐዋሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ ስር በሚገኘው የሐዋሳ ሪፈራል ሆስፒታል የነጻ የአይን ህክምና አገልግሎት ጀምረዋል ማለት ነው ይህ ነጻ የአይን ህክምና አገልግሎት ቀደም ሲል እንደተገለጸው ማሻቭ በተሰኘው የእስራኤል የልማትና የህክምና ተቋም ነው የሚሰጠው የህክምና ቡድኑም ስድስት የህክምና ቡድን አባላት ያሉት ነው ማሻቭ የተሰኘው ይህ ተቋም እንግዲህ ባለፉት ሰባ አመታት በተለያዩ የዓለም ክፍሎች በተለይ የአይን ህክምና ላይ በስፋት ሲሰራ የቆየ ተቋም እንደሆነ ተገልጿል። እዚህ ኢትዮጵያ ውስጥም ህክምናው የሚሰጣቸው ሀሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ ግቢ ውስጥ አርባ የሚሆኑ ህጻናት እና ሌሎችም ሀያ እንደዚሁ የተለያዩ ኬዞች ያሉባቸው ዜጎች ናቸው ማለት ነው። እነህ አርባ ህጻናት የአይን ብርሃናቸውን ያጡ በተለይ ደግሞ ህክምናው በሀገር ውስጥ መሰጠት የማይችልና ህክምናውን ለማግኘትም ወደ ተለያዩ የዓለም ሀገራት የግድ መሄድ የሚጠበቅባቸው ነበሩ። አሁን ግን እድል ቀንቷቸው በነዚህ የእስራኤል የህክምና ቡድን አባላት እዚህ ሀዋሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ ግቢ በነጻ ህክምናውን ያገኛሉ። ብርሃናቸው ይመለሳል ተብሎ ነው የሚጠበቀው ይህ ነጻ ህክምና እንግዲህ በተለይ ደግሞ ኢትዮጵያና እስራኤል በህክምና ዘርፍ ያላቸውን ትብብር የሚያጠናክርና የዛው ማሳያ ስለመሆኑ በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶሚር ባር ላቪ እዚሁ የህክምና ቡድኑ አባላትን ሐዋሳ ዩኒቨርሲቲ ተገኝተው ህክምናውን ባስጀመሩበት ወቅት ተናግረዋል ማለት ነው። ለአራት ቀናት ይቆያል ተብሎ ነው የሚጠበቀው ይህ የህክምና አገልግሎት ባለሙያዎቹ በጣም ስፔሻሊስት ስለሆኑ ለአርባ ሰዎች አገልግሎት ይሰጣል እንደ አስፈላጊነቱ ደግሞ ቀንም ሊራዘም ይችል ይችላል ተብሎ ይጠበቃል የሀዋሳ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኢንጂነር ፍስሐ ጌታቸው በተለይ ደግሞ ኢትዮጵያና እስራኤል ያላቸውን ግንኙነት መነሻ በማድረግ የሀዋሳ ዩኒቨርሲቲ በተለይ በህክምናው ዘርፍ ከዚህ ማሻፍ ከተሰኘው የህክምና ተቋም ጋር እንደዚሁም የልማት ትብብር ተቋም ጋር በጋራ የመስራት እድሉን በማግኘቱ ደስተኞች ነን ከህክምና አገልግሎቱ ባለፈ እንደዚሁ በሌሎች ዘርፎችም አብረን ለመስራት እድሉ እንጠቀምበታለን ብለዋል የህክምና ቡድኑ አባላትም በነጻ ከሚሰጡት አገልግሎት ባለፈ እንደዚሁ የልምድ ልውውጥ ማድረግና ከዛ ባለፈ በቀጣይነት የሚሰሩ ስራዎች ላይ በጋራ ውይይቶች እናደርጋለን ብለን እንጠቀማለን እድሉን በዋናነት እንጠቀምበታለን በአግባቡ በሚል አንስተዋል ማለት ነው። የሕክምና ቡድኑ በተለይም የእስራኤል ሕክምና ቡድን እዚህ ሀዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ግቢ ከደረሰ በኋላ የሕክምና ቁሳቁስ ድጋፍም እንደዚሁ አድርጓል። ወደ 250 ዶላር የሚጠጋ እዚህ ሀዋሳ ዩኒቨርሲቲ ላይ የማይገኙ የሕክምና ቁሳቁስ መሳሪያዎች ድጋፍ ይደረጋል ተብሎ ይጠበቃል ማለት ነው። በአጠቃላይ ህክምናው በይፋ ጀምሯል። እድለኛ የሆኑ ዜጎችም ይህን ህክምና ያገኛሉ ተብሎ ነው የሚጠበቀው። መረጃዎች እነዚህ ናቸው። አሸናፊ አስረሳው፣ ለመረጃዎች እናመሰግናለን። ጥሩ ጊዜ። በትንታኔ ወደ ያዝነው ዘገባ ደግሞ እንሻገራለን። ህብረ ብሔራዊ አንድነት ተጠናክሮ እንዲቀጥል የዜግነት ኃላፊነታቸውን እንደሚወጡ የሆሮ ጉድሩ ወለጋ ነዋሪዎች ገለጹ። የሀገር ልማት ለማረጋገጥም ህብራዊነት አስፈላጊ ስለመሆኑ አንስተዋል። ራሄል አብደላ ኢትዮጵያ በርካታ ብሔር ብሔረሰቦች የሚገኙባት በአንድነትና በፍቅር በመቻቻል የሚኖሩባት ሀገር መሆኗ ይታወቃል። መንግስት የብሔር ብሔረሰቦችን እኩልነት በማረጋገጥ ታላቅ ሀገር ለመገንባት በትኩረት እየሰራ መሆኗ አይዘነጋም። የሀገሪቱን መጻኢ ዕድል ለማረጋገጥ መንግስት የያዘውን ቁርጠኝነት በሁሉም ዘርፍ ለመደገፍ ዝግጁ መሆናቸውን የሆሮ ጉድሩ ወለጋ ነዋሪዎች ገልጸዋል። ህብረ ብሔራዊነት ተጠናክሮ እንዲቀጥል የበኩላችንን የምንወጣ ብለዋል። ምሶም ሽ ደሞ ከንተርካንፈኒ ደርቤዩ ሞ ልማቷ እንደተፈለገው እንዳይካሄድ ወደ ጥግ የወጣ አካሄድ በመያዝ ሀገሪቱ አስከፊ ጦርነት ውስጥ እንደነበረች ይታወቃል። የአንድ ሀገርን እድገት ለማረጋገጥ አንድነት ወሳኝ ነው። ብሔር ብሔረሰቡ በመስማማት በጋራ ሀገራዊ ጉዳይ ላይ በአንድነት መንቀሳቀስ አለብን። የሀሳብ ልዩነት እንኳን ቢኖር እሱን በማቆየት አንድ በሚያደርጉን ጉዳዮች ላይ ተስማምተን በአንድነት መስራት አለብን። ሀዋስኒኩን ተወርድ ነግዴሳ ሲያሳ ሳ ቶሪ ወልቅጡ ማሳ ሰባፍ ሰብ ለሚንኩን የህብረተሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ እንዲሁም ዲሞክራሲያዊ መብቱ ተጠብቆለት እንዲኖር መንግስት ትኩረት ሰጥቷል። የምንመለከተውን ሀገራዊ ልማት በመደገፍ እያጋጠሙን ያሉትን ፈተናዎች አንድነታችንን በማጠናከር መመከት አለብን። ውስጣዊ አንድነታችንን አጠናክረን በህብረ ብሔራዊነት ከመንግስት ጎን መቆም፣ ልማቶቻችንንም እያጣጠምን አብረን በፍቅር መጓዝ ይጠበቅብናል። ነዋሪዎቹ በህብረ ብሔራዊነት በማመን ሀገሪቱን ወደ ብልጽግና ለማሻገር ነጠላ ትርክትን ትተን የጋራ ትርክትን እናበረታታለን ብለዋል። ቀቤኛ ኡመማ ፈጣሪ ለገሳት ትልቅ ሀብት ነው። ይቺ ሀገር ያላት ብዝሃነታችን ውበታችን ነው። ብዙ እውቀት፣ ብዙ አምራች ኃይል እንዲሁም ብዙ ዋና በቂ የማምረቻ መሬት አለን። ይህን ሀብታችንን ተጠቅመን በአንድነት ከሰራን ከኛ አልፎ ለሌላ ሀገር እንተርፋለን። ለዚህ ነው አንድነት አስፈላጊ ነው የምለው። ብዝሃነታችን ውበታችን እንጂ የልዩነታችን ምንጭ አይደለም። በብዝሃነት ላይ የተመሰረተ አንድነት ነው ለሀገራችን ብቸኛ አማራጭ ከቢከናጦላልጠጎነሳብሰለሄዱቀም እንደ ዞናችን የተለያዩ ብሔር ብሔረሰቦች አሉ። ሰብአዊና ዴሞክራሲያዊ መብቶቻቸው ተጠብቀው አብረው እየኖሩ ይገኛሉ። የመንግስት ትኩረትም ይህ ነው። ሀገርን እንዲያድርገን ካልገነባን ሀገር ማሻገር አንችልም። የሆሮ ጉድሩ ወለጋ ዞን ብልጽግና ፓርቲ ጽህፈት ቤት ተወካይ ነጋሳ ቱፋ በበኩላቸው በአሁኑ ሰዓት ለህብረ ብሔራዊነት በተሰጠው ትኩረት ህዝቦች በፍቅርና በአንድነት የሀገሪቱን ልማት ለማረጋገጥ እየሰሩ ይገኛሉ ብለዋል። መኬስነኬገ ህዝባችንም ይህን አውቆ በአካባቢያችን ያሉትን ብሔር ብሔረሰቦች በሙሉ መብታቸውን አክብሮ አብሮነቱን በማጠናከር ደስታና ሀዘናችንን በአብሮነት በማሳለፍ ነው ወደፊት መጓዝ የምንችለው ሁላችንም ይህን ማድረግ ይጠበቅብናል። ህብረ ብሔራዊነታችን ውበታችን መሆኑን አውቀን ሁሉም ብሔር ብሔረሰቦች በአንድነትና በፍቅር የበኩላችንን ልንወጣ ይገባል ማለታቸውን የዘገበው የሆሮ ጉዱሩ ወለጋ ዞን ኮሚኒኬሽን ነው። በአማራ ክልል ከ52 ሚሊዮን ኩንታል በላይ የመስኖ ሰብል፣ አትክልትና ፍራፍሬ ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። በቢሮው የመስኖና ሆርቲካልቸር ልማት ዋና ዳይሬክተር የሆኑት ይበልጣል ወንድም ነው ከኢቲቪ ጋር ባደረጉት ቆይታ በክልሉ የመስኖ ሰብል፣ አትክልትና ፍራፍሬ ምርቶች ላይ ትኩረት ተደርጎም እየተሰራ ስለመሆኑ ተናግረዋል። አትክልትና ፍራፍሬ ልማትን በሁለቱም እናለማለን፣ በመኸርም በመስኖም እናለማለን በምህር የአትክልትና ቅመማ ቅመም ሰብሎች ብለን የምናመርተው ወደ 286 ሺህ ሄክታር እናመርታለን ብለን አቅደን ወደ 37 ሚሊዮን ኩንታል አካባቢ የሚጠጋ ምርት እናመርታለን ብለን ነው እቅድ ይዘን እየሰራ ነው ያለ ነው። በዚህ አመት ወደ 311 ሺህ ሄክታር ነው፣ ከቅዳችን 100 ፐርሰንት በላይ ነው የፈጸመ ነው በሽፋን ደረጃ። ስለዚህ የክረምት ላይ የምናመርተው የአትክልት ምርት በአሁኑ ሰዓት ወደ ገበያ ቀርቦ የማረጋጋት ስራ እየተሰራ ይገኛል። ስለዚህ ገበያ ላይ የመኸር የምናመርተው ምርት መስከረምና ጥቅምት አካባቢ የገበያ ማረጋጋት ስራ ይሰራል። የተሻለ አቅርቦትን የማስተካከል ስራ ይሰራል። ለምንሰራው አንዱ በመኸር የምናመርታቸው ስራዎቻችን ናቸው። ሁለተኛው በመስኖ የምናመርተው አትክልትና የፍራፍሬ ሰብል ምርት ምርታችንን ነው። ወደ 383,686 ሄክታር እናለማለን ብለን ነው እቅድ የያዝነው። ወደ 52 ሚሊዮን ኩንታል ምርት እናመርታለን ብለን ይዘናል። ከዚህ ውስጥ አንድ 10 ሚሊዮኑ ስንዴ ሲሆን፣ ሌላው ቀሪው 42 ሚሊዮን ኩንታሉ አትክልትና ፍራ እንደ ሪፖርተራችን ተስፋውን ደስታ ዘገባ። ዋና ዳይሬክተሩ በዘርፉ የተሻለ ምርት ለማግኘት በቅንጅት እየተሰራ መሆኑን ጠቁመው ለመስኖ ሰብል ለአትክልትና ፍራፍሬ የሚሆኑ አካባቢዎችን በመለየት በክላስተር እንዲመረቱ እየተደረገ ስለመሆኑ ጠቁመዋል። እየሰራን ያለነው በዚህ ዓመት አንደኛው ለአትክልት የሚሆኑ አካባቢዎችንለፍራፍሬ የሚሆኑ አካባቢዎችን ለይቶ በክላስተር እንዲመረቱ የማድረግ ስራዎችን ነው የምንከተለው። ለምሳሌ ከፍራፍሬ አቮካዶ፣ ፓፓያ፣ ማንጎ፣ ሙዝ ና ሲትረስ ብለን ሙዝና በሲትረስ ብለን የምናነሳው ሎሚና ብርቱካንን ጨምሮ እነዚህን ይዘን በክላስተር የምናመርታቸው አካባቢዎች ለይተን እንሰራለን። ሌላው ደግሞ በፍራፍሬ የምንሰራቸው ደግሞ በጓሮ ዙሪያ ሁሉም አርሶ አደር የተለያዩ የፍራፍሬ ምርቶችን ከሁለት ከሶስት ዝርያዎች በላይ አሰባጥሮ ተክሎ እንዲጠቀም የማድረግ ከስርአተ ምግብ ጋር ተያይዞ የሚሰራቸው ስራዎች አሉን። ሶስተኛው ደግሞ በተፋሰስ ብለን በሶስት የተከላ ሞዳሊቲ ነው የምንከተለው። ሶስተኛው ደግሞ በተፋሰስ የአፈር ጥበቃ ስራ ተሰርቶላቸው ከስራ እድል ፈጠራ የዘር ምንጭ እንዲሆኑ ብለን የምንሰራቸው ነው፣ በፍራፍሬ ስለዚህ፣ በዚህ ረገድ የተሻለ ተስፋ የሚሰጥ መልካም ውጤት የተገኘ። ምርታማነትን ለማሳደግ የግብርና ቴክኖሎጂዎችንና በሜካናይዜሽን የታገዘ ስራዎችን እየሰሩ መሆኑን በቤንሻንጉል ጉሙዝ ክልል የአሶሳ ዞን አርሶ አደሮች ገለጹ። የክልሉ ገጠር ቴክኖሎጂ ብዜትና ሜካናይዜሽን ማስፋፊያ ኤጀንሲም ለአርሶ አደሮች በሚያደርገው የሰርቶ ማሳያ ስራዎች አርሶ አደሮች ተጠቃሚ እንዲሆኑ እየሰራ ስለመሆኑ አንስቷል። መስረዲን ሀሚድ በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የዘመነ የግብርና ቴክኖሎጂዎች እና የሜካናይዜሽን አጠቃቀምን ማሳደግ ተገቢ እንደሆነ ይታመናል። በቤንሻንጉል ጉሙዝ ክልል የገጠር ቴክኖሎጂ ቢዜትና ሜካናይዜሽን ማስፋፊያ ኤጀንሲ አርሶ አደሮችን የቴክኖሎጂ ተጠቃሚ ለማድረግ እየሰራ ይገኛል። አሁን በምንገኝበት ማሳ የቤንሻንጉል ጉሙዝ ክልል ገጠር ቴክኖሎጂ ቢዜትና የግብርና ሜካናይዜሽን ማስፋፊያ ኤጀንሲ በእንዱሉ ወረዳ የእርሻ መሬት ወስዶ የተለያዩ የተቀናጀ የእርሻ ልማት ስራዎችን በሚያከናውንበት ማዕከል ነው። ይህ ማዕከል ታዲያ ለአርሶ አደሮች ልምድና ተሞክሮ የሚሆኑ ስራዎች የተሰሩበት መሆኑን አርሶ አደሮች ነግረውናል። ሳሌጥ ማሽላካ፣ ምናምን ምናምን፣ በቃ እዛው አንዱ ሆኖ እዛው ያተባልቃሉ። ይሄ እንደዚህ ሊሆን ውጤት አያመጣም። ከብቷ፣ ይሄ የእኛ ችክር ወይ የእኛ ማህበረሰቡ ያልተመሩበት ሁኔታ ይሄ ነው። ግን አሁን በዚህ ሂደት ልክልክ እንዳየት የተከፈለበት መሬት። በጣም ብዙ ስራ ነው የተሰራበት። በዚህ ማሽላ በዚህ በቆሎ በዚህ ቀንቄት ስትከፈለበት፣ አሁን በጣም አሪፍ ነው። እንደዚህ ህዝቡ ቢማርበት ነው የሚሻለው፣ እንደዚህ በዚህ ሁኔታ ማለት ነው። በጣም ጥሩ ስራ ነው የተመለከት ነው። ይህንን ተግባራዊ ብናደርግ የበለጠ ውጤታማ እንደሚያደርገን አልጠራጠርም። ግለጭልኝ የተሰራው ስራ የሚያስደስት ነው። አላህ ግዞን፣ እኛም ከዚህ በላይ እንድንሰራ እመኛለሁ። የቤኒሻንጉል ጉሙዝ ክልል ገጠር ቴክኖሎጂ ቢዜትና ሜካናይዜሽን ማስፋፊያ ኤጀንሲ ዋና ዳይሬክተር አቶ ሙስጠፋ መሐመድ ኤጀንሲው ለአርሶ አደሮች ቴክኖሎጂዎችን ከማቅረብ ባለፈ በእንዱሉ ወረዳ ተሞክሮ የሚሆን የተቀናጀ የእርሻ ልማት በማከናወን ላይ መሆኑን ገልጸዋል። እኛም እንደ ተቋም ከተጣለብን ኃላፊነቶች በተጨማሪ በአንድ በኩል የውስጥ ገቢያችን ለማሳደግ፣ በሌላ በኩል ደግሞ በዋነኝነት የአካባቢው ማህበረሰብ የወረዳው ማህበረሰብ የያዙትን የጸጋ አውቆ ቀጥታ እንዲበለጸጉበት እንዲያደርጋችሁ ልዩ ተመክሮ እንዲወስዱ ለማድረግ ነው አልመን ወደዚህ በቁርጠኝነት የመጣ ነው። ኤጀንሲው የተቀናጀ የሰብል ልማት፣ የንብ ማነብ እና የእንስሳት እርባታ ስራዎች በማከናወን ለክልሉ አርሶ አደሮች ተመክሮ እንዲወስዱ እያደረገ መሆኑን ተጠቁመዋል። ለተለያዩ ኢንዱስትሪዎችና ማሽኖች የሚያገለግል አንቀሳቃሽ ሞተር ለመጀመሪያ ጊዜ በሀገር ውስጥ መመረቱ ተገለጸም። በኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት የተመረቱ ተኪ ምርት ቴክኖሎጂዎችን የማስተዋወቅ መርሃ ግብር ተካሂደዋል። ማመድ ራመቱ የለውጡ መንግስት ለቴክኖሎጂና ፈጠራ ትኩረት በመስጠቱ የተኪ ምርት ቴክኖሎጂዎች መፈጠር ጀምረዋል። በኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሀገሪቱ የመጀመሪያ እንደሆነ የሚነገርለት አንቀሳቃሽ ሞተር መሰራቱን በስራው የተሳተፉ ባለሙያዎች ይገልጻሉ። ኢንዳክሽን ሞተር ይባላል ኢንዳክሽን ከሜታል እና ከኤሌክትሪካል ዋይሮች የተሰራ ነው። አገር ውስጥ በሚገኝ የተሰራ ነው። አጠቃላይ እንደ ዓለምም 65 እና ከዛ በላይ ፐርሰንቱን የሚወስደው ኢንዱስትሪ የሚጠቀመው ኢንዳክሽን ሞተር ነው። እንደ ሀገርም አብዛኛውን ከ70 እስከ 85 ፐርሰንት አካባቢ ኢንዳክሽን ሞተርን እንጠቀማለን በማኑፋክቸሪንግ ውስጥ በኮንስትራክሽን ውስጥ በአግሪካልቸሩ ኢቨን በማይኒንግ ላይ አብዛኛው ሞተሮቻችን እነዚህ ናቸው። የተሰሩ ቴክኖሎጂዎችን የማስተዋወቅ ፕሮግራም በተካሄደበት ወቅት አንቀሳቃሽ ሞተሩ ዘርፈ ብዙ ጠቀሜታ እንዳለው የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ምክትል ዋና ዳይሬክተር ጸዳለ ተክሉ ገልጸዋል። እንደ ሀገርም ለመጀመሪያ ጊዜ የኢንደክሽን ሞተር የተሰራበት አግባብ ነው ያለው። ስለዚህ ዘርፋችን ከስልጠናው በላይ የቴክኖሎጂ ሽግግርን በደንብ አድርጎ በተግባራዊ በሆነ ሁኔታ ያረጋገጠበት መሆኑን የሚያሳይ ነው። ኢንስቲትዩቱ ከለውጥ ወዲህ በርካታ ቴክኖሎጂዎች እንዲፈልቁ ምቹ ሁኔታዎችን መፍጠሩን ዋና ዳይሬክተሩ ዶክተር ብሩክ ከድር ጠቁመዋል። ኢንስቲትዩታችን ተልዕኮን መሰረት በማድረግ ቀደም ሲል ግብርናን የሚያሻሽሉ የማዕድን ልማትን የሚያሻሽሉ፣ ኢነርጂ ሴክተሩን እንደዚሁ የሚያሻሽሉ እና የትኩረት መስክ የሆኑ በሀገራችን የትኩረት መስክ በሆኑ ኤሪያዎች ላይ ትኩረታቸውን ያደረጉ ችግር ፈቺ ቴክኖሎጂዎችን የማስታዋወቅ ስራዎች ስንሰራ ቆይተናል። እነዚህ ስንሰራቸው የነበሩ ቴክኖሎጂዎች የዘርፋችንን ገጽታ ለማሻሻልም ትልቅ እገዛ አድርገዋል። በይዘትም ችግር ፈቺነታቸው ውጤት እንዳመጣ መረዳት ይቻላል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው የተሰሩ ቴክኖሎጂዎች ፋይዳቸው የጎላ መሆኑን አስረድተዋል። በራሳችን አቅም በዚህ መንገድ መስራት ከቻልን በጊዜም በኮስትም የፈለግነውን ያህል ምርት የፈለግነውን ያህል መጠን በፈለግነው ጊዜ መስራት እንችላለን እና የተሟላ ነጻነት የማረጋገጥ ሂደት አካል ነው። የሉዓላዊነት ፕሮጀክት ነው ተብሎ ሲባል ዝም ብሎ አይደለም። ያለንበት አውድ ያለንበት ዘመን የዲጂታል ኢራ ነው። ይህንን የዲጂታል ኢራ የተገነዘበ ስራ የሚሰራ ተቋም ረዥም ርቀት መሄድ ይችላል። ቴክኖሎጂዎችን ለገበያ ለማቅረብም የግሉ ዘርፍ በጋራ እንዲሰራ ጥሪ አቅርበዋል። በራስ ምርት መኩራት መጀመር፣ በራስ አቅም ማመን መጀመር የመጀመሪያው የነጻነት የሉዓላዊነት ማሳያ ነው ማለት ነው። ከአመለካከት አኳያ እኛ መግዛት ስንጀምር እኛ ስንሰራበት ትልቅ ገበያ ነው። የ120 ሚሊዮን አገር ህዝብ ነንና ይሄ ራሱ ለጀማሪዎች በጣም ትልቅ ገበያ ሆኖ ማገልገል ይችላል ብዙ ወጣቶች የስራ እድል እንዲፈጠርላቸው ማድረግ ያስችላል ሁላችንም ተባብረን እዚያ አላችሁ ሌሎቻችሁም በስም ያልጠራናችሁ ብዙ ማሽነሪ የምታመርቱ ድርጅቶች አላችሁ እድል ስጧቸው እድል እንስጣቸው ይህንን ለፈጠሩ አእምሮችና እጆች እኛ እድል ስንሰጣቸው በእርግጠኝነት መቆሚያቸው ሩቅ ነው በኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት የተመረቱት ተኪ ምርት ቴክኖሎጂዎችን በማስተዋወቂያ መርሃ ግብሩ ሶስት የቴክኖሎጂ እና ስድስት የሶፍትዌር እና ሲስተም የፈጠራ ስራዎች ለእይታ ቀርበዋል። ዜና ኢትዮጵያን እየተከታተላችሁ ነው። ይህ የኢትዮጵያ ቴሌቪዥን ነው። ከውጭ ወዳገኘናቸው አጫጭር ዘገባዎቻችን ደግሞ እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና ቻቻው ዢሺምፒንግ ጋር ስኬታማ ውይይት ማድረጋቸውን አስታወቁ። ሁለቱ ባለግዙፍ ምጣኔ ሀብት ባለቤቶቹ ዋሽንግተንና ቤጂንግ የገቡበትን ከባድ የንግድ ጦርነት በንግግርና በውይይት ለመፍታት የሚያስችላቸውን ስምምነት ማድረጋቸውንም ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። በዚህም ከቻይና ወደ አሜሪካ የሚገቡ አንዳንድ ምርቶች ላይ ማሻሻያ ስለመደረጉ ነው የተገለጸው። በመሆኑም ቀደም ሲል ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ተጥሎ የነበረው የ57 በመቶ ቀረጥ በ10 በመቶ እንዲቀንስና ና 47 በመቶ እንዲሆን በምትኩ ቻይናም ከአሜሪካ ወደ ቻይና የሚገባውን የአኩሪ አተር ምርትን ጨምሮ ሌሎች ሸቀጣሸቀጦችን መግዛቷን እንድትቀጥል ሁለቱ ሀገራት ከስምምነት መድረሳቸው ተነግረዋል። በመጪው ሚያዝያ ወርም ፕሬዝዳንት ዶናልድ ትራምፕ ቻይና ላይ ይፋዊ ጉብኝት ለማድረግ መሪዎቹ ከስምምነት ስምምነት ስለመድረሳቸው ተዘግቧል። የዶናልድ ትራምፕ የቻይናን ጉብኝት ተከትሎም የቻይናዎቻቸው በዋሽንግተን ጉብኝት እንደሚያደርጉም ይጠበቃል። ያም ሆኖ ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ የሁለቱን መሪዎች ውይይት በሚመለከት ከቻይና በኩል የተሰጠ አስተያየት አልተካተተም። ዘገባው ያልጀዚራ ነው። ኩባ ሀሪኬን መሊሳ በተሰኘ ከባድ አውሎ ነፋስ ተመታች። በዚህ ከባድ አውሎ ነፋስና ወሽንፈር እስካሁን 32 ሰዎች ህይወታቸውን አጥተዋል። ከሟቾቹ 20 የሚሆኑት በሀይቲ የጠረፍ ከተማ ፒቲት ጎፌ በወንዝ ሙላት ህይወታቸውን ያጡ ናቸውም። በአየር ንብረት ለውጥ ምክንያት የተከሰተው ይህ ከባድ አውሎ ንፋስ በሀይቲና ጃማይካ ላይ ከባድ ጉዳት ለማድረሱ ይታወሳል። ሀሪኬን መሊሳ በዚህ ቀጠና እያደረሰ ያለውን ጉዳት ለመከላከል፣ የሰዎችን ህይወት ለመታደግ አለም አቀፍ የእርዳታ ተቋማትና የየሀገራቱ አደጋ ተከላካዮች በትብብር እየሰሩ መሆናቸውን አልጀዚራ ዘግቧል። ዜና ኢትዮጵያ አሁንም ይቀጥላል። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። አብራችሁን ሁኑ።